ሄሎ የት ነህ? በአስቸኳይ ቤት እፈልግሃለሁ። አፍጥነው። ኧረ ቴሌ ልጅ እባክሽን እንደዚያ አታስቸኩኝ። ተረጋግቶ ወይም ጣረ እባክሽን፣ አንድ ነገር ይሆንብኛል። እባክሽኔ ልጅ፣ አንቺ ዝም በይ። ቤት መጥቻለሁ። ቶሎ ና እባክህ፣ ዝም ብለህ ቶሎ ና። ዛሬ ነው ስለ እናቴ የምትጨነቀው? አፍጥነው፣ እየጠበቅኩህ ነው። ቶሎ ና። እባክሽኔ ልጅ ደህና ናት በይው፣ አንድ ነገር ይሆንብኛል። ዝም በይ ማ እየ እንደነስት ትሰሪያለሽ ወይች መርዚሆነች ች ነው የሆነ ነገር ማሰብ አለብሽ። የሆነ ነገር ማድረግ አለብሽ። ቆይ ሰው እንዴት ሳይደውል ይመጣል? ምን አይነት ልጅ ነች ደግሞ? እንደ ደህና ነገር ሰርፕራይዝ ትላለች። መርዶ ይዛ እንደመጣች አልገባት። እሷ እየተረገመች ይ ቃል። የሆነ ነገር ማድረግ አለብሽ አስቤ ቃል። አሁንም አረፈደም። አንድ ነገር ማድረግ አለብሽ፣ አንድ ነገር ማድረግ አለብሽ። ከዚህ ሆላ ቅሌት የምትወጪባት አንድ ነገር አስቤ፣ ሳይቀድመኝ መቅደም አለብኝ። ቆይ እንዴት ነው? አንድ ነገር እንኳን ማታስቢው። ምን ማድረግ ነው ያለብኝ? እነሱ ከቀደሙኝ እቅዴ ውላ ተበላሸ ማለት ነው። ይሻለኛል። ምንድነው ማደርገው? እማዬ ቆይ ለምን ይሄን ያህል ጊዜ ዝም አልሽ? ለምንድነው ያል ነገርሽ? ንገሪኝ እስኪ። ልጄን ትገልብኛለች? ልጄን ተሰጣኛለች? እንዴት ብላ ነው ልጅሽን የምትገለው የምትገልለው? ምንድነው የምትፈልገው? ቆይ ሀብትና ገንዘብ ነበር ሁሉንም አግኝታለች። ሁሉንም አግኝታለች ማለት ቤቱንም፣ ባንክ ቤት ያለውን ገንዘብ የሷ ነው። ምን እንዴ ቆይ ምንድነው ያስነካቻችሁ? ምንድነው ያደረገቻችሁ? ምንድነው ልጄን እኔ አንድ ነገር ታደርግብኛለች። እኔ ልጄን ለሷ ምኝት ቻው ልድ ምን ልጅ እሺ ቆይ ለምን አትነግሪኝም? ያደረገችሽ ነገር በሙሉ ለምንድን እንደ ያላሳውቅሽው? ሁሉንም ነገር ደግሞ ከነገርኩት እሷ ልጄን እንደምትገልብኝ ዝታብኛለች። ልጅቱ ደግሞ ይልሽ ታደርገዋለች። ሴጣን ነች። ይምጣና ነው ያናገረው አለ ይቺ ልጅ አንገቷን አንቆ አንጠልጥሎ ከዚህ ቤት ያስወጣታል። እንደሷ ታደርጊ እባክሽኝ፣ ልጅ

አንቺ ገና ከመምጣትሽ ምንድነው እንደዚህ የሚያደርግሽ? ምን ሆነሻል? እኔ እኮ ታላቅሽ ነኝ እኮ እንዴ! ጭራሽ እኔ ልጅሽን ታነሻለሽ እንዴ? ምን ማለት ነው? ገና ለገና ወታደር ስለሆንሽ ሁሉን ነገር የምትችይ ነው እንደ ይመስልሽ? ልታከብርኝ እኮ ይገባል። እናቱን የማያከብር ታላቁ ምንድን የለኝም። ንገረኝ፣ አንተ እናትህን አክብረሃል? ተመልከታት እስኪ፣ እንዴት እንደጠቆረች እያት እስኪ፣ እንዴት እንደከሳች። አንቺ ዝም በይ፣ አንቺ የት ነበርሽ? እስከ ዛሬ ድረስ ትንከባከቢያት የነበርሽ አንቺ ነሽ። ሲያማት ወስዳል ወስደሻታል። ሲርባት አብል ተሻታል ሲጠማት አጠጥ ተሻታል ወይ ዛሬ ደርሶ ተቆርቋሪ የሚያደርግሽ አንቺ ማን ነሽ? አንተና የምትንከባከባት አንተ ስራ ስትሄድ እናትን ያቺ ሚስት እንዴት አድርጋ እንደምታውላት ታውቃለህ? ንገረኝ። እናት ቀኗን በምን አይነት ስቃይ እንደምታሳልፍ ታውቃለህ? ንገረኝ። ዝም በይልኝና ቃል እንድትናገሪያት አልፈልግም። እሺ እሰይ እንድናገርባው አትፈልግም አይደል? እሷ ያንተ ክብርት ናት አይደለም? እናትህን እንደ ባሪያ ዋርዳ የምትገዛ ሴት ለአንተ ንግስት ናት አይደል? ምንድን ነው የምታወሩ ሊና? እናቴና ቃል እንደ እናትና ልጅ ነው ተዋደው የሚኖሩት የማይሆን ነገር አትቀባጥሪ። ውይ የትኛዋ ልጅ ናት ባክ ደካማ እናቷን የሞላ ጃሪ ይዛት እንድትንበረከ ከምታደርጋት እሷ ቁጭ ብላ የምትሳለቅባት? ንገሬ ሳሚ፣ የትኛዋ ልጅ ናት እናቷን ገፍታ የምትጥለው? የትኛዋ ልጅ ናት እናቷ ሰውነቷ ሰንበር እስኪያወጣ ድረስ በዱላ የምትደበድባት? ንገረኝ ሳሚ፣ ንገረኝ ሳሚ። የትኛዋ ልጅ ናት እናቷ እንደዚህ የምታንቋሽሸው? ንገረኝማ። ምንድን ነው የምሰማው? እውነት ነውማ? የት ናት የት ናት? ግባና በእናትህን ባህርሴት የምታደርጉበት መኝታ ክፍላችሁ ፈልጋል። እዚህ አትጫጫውብን። ወዴት ልትሄጂ ነው? ኧረ ይጋደላሉ። ኔ ልጅ እባክሽ። ይጋደሉ። ስለ እነሱ አይመለከተኝም። እኔ ደግሞ መቃብራቸውን እቆፈርላቸው። ምንድነው? ምንድነው? ማነው እንደዚህ አደረገሽ? ምንድን ነው ያሉ? ምንድን ነው ምንድን ነው ንገሪኝ። ማን ነው እንደዚህ አደረገሽማ የተናት? የተናቱ ያው ገና ከመምጣቱ ቤቱ አረርሽ ምናምን በላይ ደብደባ አሰቃየች ምን